ጤና ይስጥልኝ። ዛሬ ደግሞ የመጣሁት ይህን የልጆች ኮፍያ እንዴት እንደሚሰራ ላሳያችሁ ነው። ይሄ ኮፍያ ከስድስት እስከ ዘጠኝ ወር ለሚሆኑ ህፃናት ነው የሚሆነው። አሁን እንጀምራለን። እንግዲህ ይሄንን ኮፍያ ለመስራት ክር ያስፈልገናል። ይሄ ክብ የሹራብ መስሪያ መርፌ፣ መለኪያና መቀስ ያስፈልገናል። አሁን እንዴት እንደምንጀምር አሳያችኋል አሁን እንግዲህ ሳልነግራችሁ ማለፍ የማልፈልገው ነገር ይሄን ኮፍያ ለሶስት ነው የከፋፈልኩት። ይሄ ግንባራችን ጋር ያለው ሪብስቲቹ፣ መሀሉ እና ደግሞ እዚች ጋ መጨረሻ ላይ የምንዘጋባት እያጠበብን እያጠበብን የምንመጣው ነው እና ሙሉውን አስራ ስድስት ሴንቲሜትር ነው ሙሉ ኮፍያችን ለሶስት ነው ያካፈልኩት። ይሄንን ሶስት ሴንቲሜትር ነው ምንሰራው መሀሉ ዘጠኝ ሴንቲሜትር። የፈለግነውን አይነት ዲዛይን ቀያረን መስራት እንችላለን፣ መሀሉን ምንም ዲዛይን የሌለውም እንደፈለጋችሁ። መጨረሻ ያለችው ደግሞ አራት ሴንቲሜትር ነች ማለት ነው። ስለዚህ ሙሉን አስራ ስድስት ሴንቲሜትር ነው ምንጠልፈው። አሁን ይህንን ኮፍያ ለመስራት እንግዲህ ስልሳ አምስት እንጀምራለን እንጠልፋለን ስልሳ አምስት ጥልፍ ደርበን ነው ምንጠልፈው እንዳይጠብ ጭንቅላቱ የሚገባበት ከጠበበ ያው ጥሩ አይመጣም ስለዚህ እንዳይጠብ በደርበን ነው ምንጠልፈው እንዴት እንደሚጀመር ማወቅ ለምትፈልጉ የሰራው ቪዲዮ አለ ከታች አረግላችኋለሁ ስልሳ አምስት እንጠልፋለን እዚ አሁን ይኸው 65 ጠልፍ ያለው። አንዱን መስሪያን ጎትቻ አወጣውና ከዛ ሁለት በሁለት ነው የምንሰራው። ይሄ ያቆምንበት ነው። ይሄንን ጎትትና ባቆምኩበት ሳይሆን በጀመርኩበት ጋር ክሩ በዚህ ጋ ነው በዚህ ጋ ነው የሚጀምረው። ሶ እንደዚህ መሀል ላይ ስነጥቃውና እንዳይጠቀለልባችሁ ተጠንቀቁ። ይሄ የጀመርንበት የቁጥርጥር የሚመስለው ሁለቱም በውስጥ መሆኑን አረጋግጡ። እንደዚህ ከዛ ክራችሁን ትይዙና መስራት ትጀምራላችሁ። ሁለት በሁለት ነው የምንሰራው። ሁለት ኒት ጥልፍ፣ ሁለት ፐርል ጥልፍ፣ ፐርል፣ ሁለት ኒት፣ ሁለት ፐርል እስከ መጨረሻው ድረስ እንደዚህ እንዲሆንልን ማለት ነው። ሁለት ኒት። ይሄ ሪብ ስቲች ይባላል። የዚህን አሰራር የሰራውት ቪዲዮ አለ። እሱንም ሊንኩን ከታች አረግላችኋለሁ። ሁለት ኒት ሁለት ፐርል እስከ መጨረሻው ድረስ አሁን መጨረሻ ላይ ሁለኔት ሁለት በል ካረኩ በኋላ መጨረሻው ላይ አንድ ይቀረኛል። አንዷ ጥልፍ የቀረችኝ ስልሳ አምስት ስለጠለፍን ስልሳ አራት ነው። እንግዲህ ሁለት ሁለት ሁለት ስንከፋፍለው ስልሳ አራት ነው የሚሆነው። አንድ ጥልፍ ቀርተኛለች። እሷን ከጀመርንበት ጥልፍ ጋር አብሬ አንድ ላይ ደርቤ ይጠልፋታለሁ። እንግዲህ የጀመርንበት እዚህ ጋር እንዲዘጋ ያደረግልናል፣ ይረዳዋል ማለት ነው። ደርበን እንጠልፈዋለን ከዛ እንቀጥላለን ማለት ነው። ዙሪያውን እንደዚህ እያረግን ሁለት ፐርል፣ ሁለት ኒት፣ ሁለት ፐርል፣ ሁለት ኒት እያረግን ሪብ ስቲች ለሶስት ሴንቲሜትር ድረስ እንሰራለን። እንግዲህ ሲያልቅ እንደዚህ እየጎተትን አየች አሁን ክብ ሆኗል። የጀመርንበትም ተዘግቷል። ሶስት ሴንቲሜትር ድረስ እንደዚህ እንደዚህ እያደረግን እንሰራለን አሁን ሶስት ሴንቲሜትር ሰርቼ ጨርሻለሁኝ። ያው እና አሁን ምልክት እዚ ጋር የጀመርንበት ላይ ምልክት እናረጋለን። ምልክት አድርገን የመጀመሪያ ዙራችን ላይ ስምንት ጥልፍ እንቀንሳለን። እንዴት ነው የምንቀንሰው? የመጀመሪያ ዙራችን ፐርል ስቲች ነው የሚሆነው። ሶስት ዙር ፐርል ስቲች ነው የምንጠልፈው፣ ይሄኛው ማለት ነው። ስለዚህ ፐርል እንጠልፋለን። ስምንት እንቆጥርና ሁለት ሶስት ሙሉን ፐርል አራት አምስት ስድስት ሰባት ስምንት ከዛ ሁለቱን ደርበን እንጠልፋለን። ሁለት ድርብ እንጠልፋለን። ከዛ አሁንም እንደዛው ስምንት እንታልፋለን ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት ከዛ አሁንም ሁለት ደርበን ሁለቱን ጥልፍ ማለት ነው። ደርበን ስንጠልፈው ይሄ ኒድ ቱ ቱጌር የሚባለው ነው። አንድ ቀነስን ማለት ነው። እንዲህ እንዲህ እያልን ምልክታችን ጋር እስክንደርስ ድረስ እንቀንሳለን። ከቀነስን በኋላ የሚቀጥለው ሁለት ዙር ደግሞ ምንም ሳንቀንስ ዙሩን ፐርል ጥልፍ እንጠልፋለን። ይኸው አሁን ምልክት ጋር ደርሻለሁ። የመጀመሪያው ዙር አልቋል። ሁለተኛውን ዙር አሁንም ፐርል እንጠልፋለን። ሁለተኛው ዙርና ሶስተኛው ዙር ሙሉን ፐርል ልክ አራተኛው ዙር ጋር ስንደርስ ደግሞ እንቀይረዋለን። እዚህ ጋ ስንደርስ ማለት ነው ከ ሀምሳ ስምንት ከ ስልሳ አራት ጥልፍ ነው የቀረን። አሁን ቁጠሩና ቼክ አርጉት። አሁን ሶስት ዙር ጨርሻለው። የሚቀጥለው ደግሞ ይሄኛው ነው። ይሄ ልሙጥ ሶስት ዙር እንሰራለን። ኒት ስቲች፣ ሙሉ ዙሩን ኒት ስቲች ሶስት ጊዜ እሱን ከሰራን በኋላ ሶስት ጊዜ ደግሞ የሚቀጥለውን ደግሞ አብረን እናያለን። ሶስት ዙር ይሄው አሁን ሶስት ዙር ሰርቻለሁኝ ሶስት ዙር ሰርቼ ምልክቴ ጋር ነው ያለሁት። አሁን የሚቀጥለውን ይሄኛውን ነው የምንሰራው። ይሄ ደግሞ ሁለት ፐርል፣ ሁለት ኒት፣ ሁለት ፐርል፣ ሁለት ኒት እያለን ነው። አያችሁ። እንደምታዩት እዚህ ጋር ሁለት ኒት፣ ሁለት ፐርል፣ ሁለት ኒት፣ ሁለት ፐርል እሱንም ለሶስት ዙር እንሰራለን ሲ ሁለት ኒት ስቲች ሰራለሁ ከዛ ሁለት ፐርል አሁንም ሁለት ኒት ስቲች ሁለት ፐርል ስቲች እያለን ደጋግመን ደጋግመን ለሶስት ዙር እንጠልፋለን ማለት ነው። ሶስት ዙር አሁን ዙር ዘጠኝ ጨርሻለሁኝ። ዙር አስር ሙሉን ይሄ ማለት ነው እዚጋ ሙሉን ሶስት ዙር ኒት ስቲች እንሰራለን ማለት ነው። ዙር አስር ሙሉን ኒት ስቲች ሶስት ዙር እንሰራለን። አስር አስራ አንድ 12 ሙሉን ኒት ስቲች ልክ ዙር አስራ ሶስት ጋ ስንደርስ ደግሞ እናያለን አሁን ዙር አስራ ሁለቱን ጨርሻ ጨርሻለሁ ሶስት ኒት ስቲች ሰርቼ የሚቀጥለውን ከምልክቱ በኋላ ፐርል ስቲች ነው የምንሰራው ዙር አስራ ሶስት ፐርል ስቲች ማለት ይሄኛው የመሀሉ እንግዲህ ዙር ከዙር አንድ እስከ ዙር አስራ ሁለት ያለውን መደጋገም ነው። አሁን አስራ ሶስትን ይሄንን ደግመን ከዙር አንድ እስከ ዙር አስራ ሁለት ያለውን ደግመን እንሰራለን። ምንም ለውጥ የለውም ማለት ነው። እሱን ከሰራም በኋላ አስራ ሁለት ሴንቲሜትር ሲሆንልን ከዛ የሚቀጥለውን እንዴት አድርገን እንደምናጠባው አሳያችኋለሁ። ለአስራ ሁለት ሴንቲሜትር ለሶስት ሶስት ዙር ፐርል ስቲች ነው የምንሰራው ማለት ነው። ሶስት ዙር ይሄንን ፐርል ስቲች ዘጠኙን ሴንቲሜትር ሰርቻለሁኝ። ከዚህ እስከዚህ ያለውን ጨርሻለሁ። ይሄ ሶስት ነው፣ ይሄ ዘጠኝ ነው። አንድ ላይ አስራ ሁለት ሴንቲሜትር መሆን አለበት። ይሄ አሁን መቀነስ እንጀምራለን። ዙር አንድ የምንቀንስበት አራት ሴንቲሜትር ነው። እዚች ጋር አናታችን ላይ የሚሆነው ማለት ነው። ዙር አንድ ያለን ሙሉ አሁን ጥልፍ ያለን ሀምሳ ስምንት ነው አሁን ሰባት ሰባት እየጠለፍን እንቀንሳለን። ደርበን በመጥለፍ ማለት ነው። የሚቀጥለው እንደምታየት እዚህ አሁን የሚቀጥለው ጥልፌ ፐርል ነው። እንደዚህ አይነቱ ማለት ነው። ስለዚህ ፐርል እየጠለፍኩኝ፣ ሰባት ሰባት እየጠለፍኩኝ እቀንሰዋለሁ። አንድ ሁለት ሶስት አራት አምስት ስድስት ሰባት ከጠለፍኩ በኋላ ሁለት ጥልፌን በመደረብ አንድ ጥልፍ ቀነስኩ ማለት ነው። ኮፍያችንን እንዲጠብልን አንድ ቀነስኩ። አሁንም እንደዛው ሰባት ጠልፍና አንድ ቀንሳለሁ። ሁለት ሶስት አራት አምስት ስድስት ሰባት ከጠለፍኩ በኋላ ሁለቱን አንድ ላይ በመደረብ አብሬ ጠልፈዋለሁ። እንዲህ እንዲህ እያረጋችሁ ምልክታችሁ ጋር እስክደርሱ ድረስ ትቀጥላላችሁ ማለት ነው። ምልክቴ ጋር ደርሻለሁኝ። ይሄ ዙር ሁለት ነው። ዙር ሁለትን ምንም ነገር አንቀንስም፣ ምንም አንጨምርም፣ ዝም ብለን ነው ምንጠልፈው። ሙሉውን ፐርል ስቲች እንጠልፋለን ምልክታችን ጋር እስክንደርስ ድረስ። አሁን ሀምሳ ሁለት ጥልፍ ቀርቶናል። የሚቀጥለው እንግዲህ ዙር ሶስቴ ነው። ዙር ሶስቴን ደግሞ በየ ስድስት ጥልፉ ነው የምንቀንሰው። ስድስት ጥልፍ ና፣ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ስድስት ጠልፍ ና ከዛ ሁለቱን ደርቤ ጠልፋለሁ አለው ማለት ነው። ሁለቱን ጥልፍ ሁለቱን ጥልፍ አረግና እንደዚህ ደርቤ ጠልፋለሁ። አሁንም እንደዛው ስድስት ጠልፍና ሁለት ደርቤ ጠልፋለሁ። አሁን ዙር አራት ጋን ያለ ነው። አርባ ስድስት ቀርቶናል። ዙር አራት ላይ ምንም ነገር አንቀንስም፣ አንጨምርም ግን እንትናችንን እንቀይረዋለን። ፐርል የነበረ አሁን እዚህ ጋ ስለሆንን ኒት ስቲች እንቀይረዋለን እንጂ ምንም አንቀንስም አንጨምርም። ኒት ስቲች ብቻ እንቀይረዋለን፣ ዙሪያውን እንጠልፋለን ምልክታችን ጋር ስንደርስ እስክንደርስ ድረስ ይሄ ዙር አራት ነው አሁን ዙር አምስት ጋን ያለ ነው። ዙር አምስት የምንቀንስበት ዙር ነው። በየአምስቱ ጥልፍ አንዳንድ እንቀንሳለን ማለት ነው። አምስትን ጥልፍና ሁለት ሶስት አራት አምስት ከዛ ሁለቱን አንድ ላይ አሁንም እንደዛው አምስት ከዛ ሁለቱን አንድ ላይ ምልክታችን ጋር እስክንደርስ ድረስ አሁን አርባ ጥልፍ ቀርቶናል ዙር ስድስትን ምንም ነገር አንቀንስም አንጨምርም ዝም ብለን ነው የምንጠልፈው። ዙር ስድስት አሁን ዙር ሰባት ላይ ነው ያለ ነው። ዙር ሰባት የምንቀንስበትም ነው ጥልፋችንንም የምንቀየርበት ጥልፍ ነው። ስለዚህ አራት ጥልፍ ላይ ነው የምንቀንሰው በዛውም ጥልፋችንን እንቀይራለን። ሁለት ኒት ሁለት ፐርል እንጠልፍና ይሄ አራት ማለት ነው አይደል? ከዛ በኋላ ሁለት ደርበን ደግሞ እንጠልፋለን። ሁለት ኒት ስለሆነ የሚቀጥለው ጥልፋችን አብረን ደርበን አንዱን እንጠልፍና አንድ ኒት ሆነ ማለት ነው። ከዛ አንድ ኒት እንጨምርበታለን። ሁለት ኒት ሆነ። ከዛ ሁለት ፐርል በየአራቱ ጥልፍ እንደሱ እንቀንሳለን። የሚቀጥለው ኒት ነው። ኒት እንጠልፍና ከዛ የሚቀጥለው ላይ ደርበን አንድ ኒት በየአራት አራት ከጠለፍን በኋላ ነው የምንቀንሰው ማለት ነው። የሚቀጥለው ፐርል ሁለት ኔት ሁለት ፐርል እያረግን በዛው እየቀነስን እንሄዳለን። ዙር ስምንት ላይ ምንም ነገር አንቀንስም። ኔቱን በኔት ጥልፍ፣ ፐርሉ ላይ ደግሞ ስንመጣ ፐርል ጥልፍ እያረግን እስከ ምልክታችን ድረስ እንጠልፋለን ማለት ነው። ኔቱን ኔት ጥልፍ፣ ፐርሉን ፐርል ጥልፍ አሁን 33 ጥልፍ ቀርቶናል። አሁን ዙር ዘጠኝ ላይ ነው ያለ ነው። ዙር ዘጠኝን ዲዛይን ላይ ነው። ይሄ ሁለት ፐርል ሁለት ኒት የሰራሁበት ላይን ያለው የምንቀንስበት ዙር ነው፣ ግን ከቀነስኩኝ ዲዛይኑ ሊያበላሸው ስለሚችል ይሄንን እንዘለዋለን፣ አንቀንስም። ዙር ዘጠኝ ላይ እንዘለውና ዝም ብለን እንጠልፍና ዙር አስር ላይ ሙሉ ኔት ስቲች ስለምንሰራ ዙር አስር ላይ እንቀንሳለን ማለት ነው። ይህን ዙር ዘጠኝን አንቀንስም ዝም ብለን እንጠልፈዋለን። ዙር አስር ላይ ነው ያለ ነው። ዙር አስር ደግሞ ኔት ስቲች የምንቀይርበት ዙር ነው። ይሄንን ሁለት በሁለት ከጨረስን በኋላ ኒድ ስቲች ነው የሚሆነው ማለት ነው። ስለዚህ ሁለት ኒድ ስቲች እንጠልፍና ሁለት ደርበን በመጥለፍ እንቀንሳለን። ሙሉን ምልክታችን ጋር እስክንደርስ ድረስ እንደሱ ነው የምናረገው። ሁለት ጠልፍ፣ ከዛ ሁለቱን ደርበን በመጥለፍ እንቀንሳለን። ሁለት ጠልፍ አለው። ከዛ ሁለቱን ደርበን እንጠልፍና እንቀንሳለን ማለት ነው። አሁንም እንደዛው እስከ መጨረሻው አሁን ሀያ አራት ጠልፍ ቀርቶናል። ዙር አስራ አንድ ነው ያለሁት። ዙር አስራ አንዱን ደግሞ ምንም ነገር አንቀንስም አንጨምርም፣ ሙሉውን ኒት ስቲች እንጠልፈዋለን። አሁን ዙር 12 ላይ ነው ያለሁት። ዙር 12ን ደግሞ ሁለቱን ደርበን በመጥለፍ ነው የምንቀንሰው። ሁለት ሁለት ሁለቱን አንድ ላይ ደርበን፣ አሁንም እንደዛው ሁለቱን አንድ ላይ ሙሉን፣ ሁለቱን ሁለቱን እንደዚህ በመደረብ እንጠልፋለን። አሁን ዙር 13 ጋን ያለውት፣ ዙር አስራ ሶስትን ምንም ነገር አንቀንስም። ሙሉን ዝም ብለን ነው ኔት ስቲች የምንጠልፈው። አስራ ሶስት ጥልፍ ነው ሚቀረን ሙሉን ኔት ስቲች። አሁን ዙር 14 ጋን ያለውት፣ 13 ጥልፍ ነው የቀረኝ መስሪያዬ ላይ። አሁንም ደርበን ሁለት ሁለት እንጠልፋለን። ሁለት ኔ ቱ ቱጌዘር አሁንም፣ እንደዛ ሁለት ጠበብ ስለሚል በትዕግስት ቀስ ብላችሁ ሁለት ሁለት ሁለት እያደረግን ጠልፋለን። ሰባት ጥልፍ ይቀረናል ማለት ነው መስሪያችን ላይ አሁን የመጨረሻው ዙሬ ላይ ነው ያለሁት፣ ዙር 15 ሰባት ጥልፍ ቀርቶኛል። ምልክቴን አውጣና አሁን ይህንን እንቆርጠዋለን። ክራችንን ከዛ ወደ መርፌ እና አስተላልፈውና ያቆም ነው እዚህ ጋ ነው ያችሁት። እዚህ ጋር ነው ያቆምኩት። ከዛ ካቆምኩበት ሳይሆን ከዚህኛው ከጀመርንበት ላይ ወደ መርፌ እንደዚህ እናዘዋውረዋለን ሰባቱንም ጥልፍ አዘዋውርም በኋላ እንሸመቅቀዋለን እንደዚህ፣ እዛ ወደ ስር እናስገባና ወደ ውስጥ በዚህ ጋር በመደበቅ እንሰፋዋለን ማለት ነው፣ እንዳይፈታ አርጋችሁ። ይሄ ኮፍያ በውስጥም በውጭም መደረግ የሚችል ነው። ኒት ስቴቹ ጋር ስንደርስ ወደ ቀኝ ወደ ግራ እንደዚህ ያስገባል። ከስሩ ኒት ስቴቹ ጋር አያስታውቅም። እንደዚህ አድርገን ክሩን እንደብቀዋለን። ይህ በውስጠኛው ነው። ይሄኛው ደግሞ ከኢትዮጵያ ውጭ ያለው ነው። ይህንንም እንደዚሁ ወደ መርፌ አርገን በማዘዋወር እንደዚሁ እንሰፈዋለን ማለት ነው። እንግዲህ ይሄን ይመስላል። በቀላሉ ኮፍያ እንዴት እንደሚሰራ ለጀማሪዎች የሰራሁት አለካኩ፣ አሰራሩ የሰራሁት ቪዲዮ አለ እዚህ ላይ ታገኙታላችሁ። የሪብ ስቲች የዚህ የሪብ ስቲች አሰራር ደግሞ እዚኛው ላይ ታገኙታላችሁ ማለት ነው። መልካም የሹራብ ስራ። ደህና ሁኑ። ቻው